ዜና ስጥልኝ። ክብራት ተመልካቾቻችን ከሀረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ከኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ጋር ተወያዩ። የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክን በጽህፈት ቤታቸው ተቀብለው ከፈረንሳይ ጋር በትብብር መስራት በሚችሉበት ሁኔታዎች ላይ ተወያይተዋል። ዘገባው የሐረሪ ክልል መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ሄኖክ ግርማ ተጨማሪውን ያቀርበዋል። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ ከኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜ ጋር ተወያዩም። ርዕሰ መስተዳደሩ በክልሉ ያለውን የቱሪዝም አቅም አውጥቶ ለመጠቀም ትኩረት ተሰጥቶ እየተሰራ እንደሚገኝ ለልዑካን ቡድኑ አባላት ማብራሪያ ሰጥተዋል። በክልሉ በርካታ የቱሪዝም መዳረሻዎችን ጨምሮ የማኑስክሪፕት ሙዚየም መኖሩን በመጠቆም የፈረንሳይ ኤምባሲ ከክልሉ መንግስት ጋር ካሁን ቀደም በቱሪዝም ዘርፍ የነበረውን ትብብር እንዲያጠናክርም ጠይቀዋል። በክልሉ በሆቴል ቱሪዝም ለሚሰማሩ አልሚዎች የ ክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግም አረጋግጠዋል። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ በበኩላቸው የፈረንሳይ መንግስት በቅርስ ጥበቃ ከኢትዮጵያ ጋር እየሰራ እንደሚገኝ ጠቁመዋል። በሌላ በኩል በኢትዮጵያ የሚገኙ ቅርሶችን የጋራ ሀብት በማድረግ የተፈጠረው የጋራ አመለካከት የሚበረታታ መሆኑን ገልጸዋል። በቀጣይም ከክልሉ ጋር በባህልና ቱሪዝም መስኮች በትብብር ለመስራት ጥረት እንደሚያደርጉ መግለጻቸውን ከክልሉ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ያገኘነው መረጃ ያመላክታል። በአምባሳደሩ የተመራው ልዑካን ቡድን አርተር ራምቦ ሙዚየምን ጨምሮ ዓለም አቀፉ የጁገል ኮሪደር መልሶ ልማት ስራን ከክልሉ ርዕሰ መስተዳደር አቶ ኦርዲን በድሪ ጋር በመሆን ተመልክተዋል። የግብርና ምርቶች መሸጫና ማሳያ ማዕከሉ የገበያ ትስስርን በመፍጠር ገበያን በማረጋጋት ጉል አስተዋጽኦ እያበረከተ መሆኑን የክልሉ ግብርና ልማት ቢሮ አስታወቀ። በክልሉ አራተኛ አካባቢ የተገነባው ማዕከሉ ስርአቱ ወጣቶች ተደራጅተው እንዲሰሩ በማድረግ የአካባቢው ማህበረሰብን ተጠቃሚ እያደረገ ነው ተብሏል። ዘገባው የመሐመድ አብደላ ነው። ተጨማሪውን የአብስራ አሰግድ ታቀርበዋለች። በሐረሪ ክልል አራተኛ አካባቢ የሚገኘው የአርሶ አደሮች የግብርና ምርት መሸጫና ማሳያ ማዕከል ስራ መጀመሩ የገበያ ትስስርን በመፍጠርና አርሶ አደሩ የግብርና ምርቶቹን ለሸማቾች በቀጥታ በማቅረብ ለገበያ መረጋጋት ከፍተኛ አስተዋጽኦ እያበረከተ ይገኛል። የማዕከሉ ስራ መጀመር ለተደራጁ ወጣቶችም የስራ ዕድል የፈጠረ መሆኑ ተገልጿል። በሐረሪ ክልል ግብርና ልማት ቢሮ የግብርና ኤክስቴንሽን ዳይሬክተር አቶ መሐመድ ሬድዋን እንዳሉትም የገበያ ማዕከሉ በቅርቡ ስራ መጀመሩን አውስተው የተለያዩ አርሶ አደሮችና የተደራጁ ማህበራት በማዕከሉ ስራ ጀምረዋል ብለዋል። የክልሉ አርሶ አደሮች ለበርካታ ጊዜያት ምርታቸውን የሚሸጡበት ቦታ እንዲመቻችላቸው ጥያቄ ሲያቀርቡ እንደነበር ያስታወሱት ዳይሬክተሩ የአርሶ አደሩን የረጅም ጊዜ ጥያቄ ለመመለስ የክልሉ መንግስት ከፍተኛ በጀት መድቦ ማዕከሉን ማስገንባቱን ተናግረዋል። እድንቱን ያው ዶ ጉርጉርታው የሚሸቆና አምቡላቲ ያው ቲበና ይህ ቦታ የግብርና ምርት የሚሸጥበት ቦታ ነው። ስለዚህ በቅርቡ ስራ ለመጀመር ጥረት እያደረግን ነው። ጥቂት ማኅበራት ወደ ስራ እያስገባን ነው እና እንደምናየው ምርቶቻቸውን እያስገቡ ይገኛሉ። ማዕከሉ ጠንካራ ሰዎችን ቀስ በቀስ እየለየ አርሶ አደሩን በማኅበራት እያደራጀ ቅድሚያ እየሰጠ ወደ ስራ እያስገባ ነው። ወልዲውቶም ነቀበን ዱርሳ ከኒነይፊ ነቃጅረ የማዕከሉ ዋና ዓላማ አርሶ አደሮች ምርታቸውን የሚሸጡበት ቦታ እንዲያገኙ ማስቻለው ያሉት ዳይሬክተሩ እነዚህ የግብርና ምርቶች ለሸማቾች በቀጥታ የሚቀርቡ በመሆናቸው ለገበያ ማረጋጋት ትልቅ ሚና ያላቸው መሆኑን ገልጸዋል። ፋይዳን ሳፋይዳ ጉዳደ ተከፋ መኒ ሆኑ የሮ ጃረሙ ቆናምቡላን የሮ ዴራዳፍ ጥቅሞቹ ከፍተኛ ናቸው። አርሶ አደሩ ለረጅም ጊዜ ምርቶቹን የሚሸጥበት ቦታ ሲጠይቅ ቆይቷል። ክልሉ ይህንን ቤት ለመገንባት ከፍተኛ ባጀት መድቧል። የመጀመሪያው ጥቅም አርሶ አደሩ ምርቶቹን የሚሸጥበት ቦታ ማግኘቱ ነው። ሌላው ደግሞ ምርቶች ያለ ደላሎች ጣልቃ ገብነት ለተጠቃሚ ስለሚደርሱ ገበያውን በማረጋጋት ረገድ ትልቅ ሚና ይጫወታል። በአሁኑ ወቅትም በማዕከሉ እንደ ሽንኩርት፣ ወተት፣ እንቁላል፣ ድንች፣ ቲማቲም፣ ማርና የተለያዩ ምርቶች ለሸማቾች በተመጣጣኝ እየቀረቡ ይገኛልን ብለዋል። በማዕከሉ 12 የሚሆኑ የግብርና ምርቶች የሚያቀርቡ ማህበራት በማዕከሉ ስራ መጀመራቸውን ገልጸው በቀጣይ ማዕከሉ ሙሉ በሙሉ ወደ ስራ ሲገባ 200 የሚሆኑ ማህበራትን ማስተናገድ የሚችል ስለመሆኑም አቶ መሀመድ አስረድተዋል። ለዚህም ከክልሉ የተለያዩ ባለድርሻዎች የተውጣጡ ኮሚቴ ተቋቁሞ በቅንጅት እየተሰራ እንደሚገኝም ገልጸዋል። የሮማንተና አማንተና ሽንኩርታ ክሌ አነን አከስመቲ ደይመሌ ወኔ አዳዳዳ ኦሚሽን ገረገር በአሁን ጊዜ ሽንኩርት፣ እንቁላል፣ ወተት፣ ማር፣ ቲማቲም እና የተለያዩ ምርቶች ገብተው መሸጥ ጀምረዋል። ማህበራትን በመለየት በዚህ ወር መጨረሻ ሙሉ በሙሉ ወደ ስራ ለማስገባት አሁንም እየሰራን ነው። አሁን አስራ ሁለት ማህበራት በስራ ላይ ናቸው። በማዕከሉ ውስጥ ስራ የጀመሩ ማህበራት አባላት በበኩላቸው ምቹ ስራ ቦታ በማግኘታቸው መደሰታቸውን ገልጸው በማዕከሉ የግብርና ምርቶች ለሸማቾች በተመጣጣኝ ዋጋ እያቀረቡ እንደሚገኝም ጠቁመዋል። ወልዲያን ጃረምኔቲ በማህበር ተደራጅተን በተመጣጣኝ ዋጋ ተከራይተን እየሰራን ነው። ስለዚህ መንግስትን ማመስገን እፈልጋለሁ። ማኅበራችን የሙስጠፋ ሀረዌ ማኅበር ይባላል። ቀደም ሲል ሀረዌ ላይ ተደራጅተን እየሠራን ነበር። አሁን ግን መንግሥት ባመቻቸልን እድል ወደዚህ ተዛውረናል። እዚህ አሁን በተመጣጣኝ ዋጋ ምርቶችን ለማኅበረሰቡ እያከፋፈልን ነው። አማ ሽንኩርታ ላይ አራሁ ነው ካን በከዚ ንጅር ትንተነ አመኑ ዝን ነገርተኒ ቀሩ ገመችን ሽንኩርት፣ ቲማቲም እንዲሁም የተለያዩ የአትክልት ምርቶችን እያከፋፈልን ነው። መንግስት የገበያ ማዕከልን በመስራት ገበያውን ለማረጋጋት እየሰራ መሆኑ አስደስቶኛል። በቀጥታ ከአርሶ አደሩ እየወሰድንና ለሕብረተሰቡ በርካሽ ዋጋ እያቀረብን እንገኛለን። የአራተኛ የግብርና ምርቶች መሸጫና ማሳያ ማዕከል በክልሉ መንግስት ከፍተኛ ወጪ ተገንብቶ በቅርቡ ወደ ስራ መግባቱ ይታወሳል። የብሔር ብሔረሰቦችና ህዝቦች ቀን መከበሩ የፌዴራሊዝም ስርዓትን በማሰረስ ትልቅ ሚና ይጫወታል ሲል የሐረሪ ክልል ትምህርት ቢሮ አስታወቀ። ቢሮው ሀያኛውን የብሔር ብሔረሰቦችና ህዝቦች ቀን ምክንያት በማድረግ በክልሉ ከሚገኙ መምህራን ጋር ውይይት አካሂዷል። ዘገባው የሙሄዲን ሙክታር ነው። ተጨማሪው ፍቃድ በላይ ያቀርበዋል። የሐረሪ ክልል ትምህርት ቢሮ ሀያኛውን የብሔር ብሔረሰቦችና ህዝቦች ቀን ምክንያት በማድረግ በክልሉ ከሚገኙ የትምህርት ቤቶች መምህራን ጋር ውይይት መድረክ አካሂዷል። በቢሮው የግብረ ገብና ስነ ዜጋ ትምህርት ፕሮግራም አስተባባሪ አቶ ታሪኩ ተካ ባቀረቡት የውይይት መነሻ ጽሁፍ የበዓሉ መከበር በህዝቦች መካከል አንድነትን፣ ፍቅርን፣ መቻቻልን፣ አብረው መኖርን እና ሌሎች የጋራ የሆኑ በጎ ሴቶችን እንደሚያጠናክር ተናግረዋል። ኢትዮጵያ በባህል በሃይማኖትና በቋንቋ ብዝሃነት የበለጸገች ሀገር ናት ያሉት አቶ ታሪኩ የዘንድሮ በዓል የህዝቦች አንድነትን በሚያጎላ መልኩ እንደሚከበርም ገልጸዋል። መምህራን በሀገርና ትውልድ ግንባታ ውስጥ ትልቅ ሚና እንደሚጫወቱ ገልጸው የሀገር አንድነትና የትውልድ ግንባታ ስራዎች ላይ የትኩረት ማድረግ አስፈላጊ መሆኑንም አክለዋል። በሐረሪ ክልል ትምህርት ቢሮ የመምህራን ልማት ዳይሬክቶሬት ዳይሬክተር አቶ ሙክታር ሁሴን እንዳሉት መምህራን ለትውልዱ መሰረት በመሆናቸው የትውልድ ግንባታ ስራዎቻቸውም በጋራ ትርክት ላይ ማተኮር አለባቸው ብለዋል። የክልላችንን አንድነትና ሰላም በማጠናከር ረገድ የመምህራን ሚና ወሳኝ መሆኑን ጠቁመው መንግስት በሀገር አቀፍና በክልል ደረጃ እያከናወናቸው ያሉ የልማት ስራዎችን መደገፍ አስፈላጊ መሆኑንም አክለዋል። በውይይቱ ላይ የተሳተፉ መምህራን በበኩላቸው የሀገሪቱን ህዝቦች አንድነት ማጠናከርና ትውልድ ግንባታ ስራዎች ላይ የበኩላቸውን ሚና እንደሚወጡም ተናግረዋል። ሀያኛው የብሔር ብሔረሰቦችና ህዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ህዳር 29 ቀን 2018 ዓ ም ዴሞክራሲያዊ አንድነት ለህብረ ብሔራዊ መግባባት በሚል መሪቃል ይከበራል። በሐረሪ ክልል ራስ መኮንን የመጀመሪያ ደረጃ ትምህርት ቤት ለ250 ተማሪዎች የአካቶ ትምህርት እየተሰጠ መሆኑ ተገለጸ። አካቶ ትምህርት በተሟላ ሁኔታ መሰጠቱ የትምህርት ጥራትን በማረጋገጥ ረገድ ትልቅ ሚና እንዳለውም ተገልጿል። ዘገባው የጌትነት ዘውዴ ነው። ተጨማሪውን ናርዶስ ዳምጤት አቅርበዋለች። በሀረሪ ክልል ራስ መኮንን አንደኛ ደረጃ ትምህርት ቤት ለሁለት መቶ ሀምሳ ተማሪዎች የአካቶ ትምህርት እየተሰጠ መሆኑ ተገለጸ። ትምህርት ቤቱ ለልዩ ፍላጎት ተማሪዎች ትኩረት በመስጠት ድጋፍ እያደረገ እንደሚገኝም ተገልጿል። በሀረር ራስ መኮንን ትምህርት ቤት የልዩ ፍላጎት መምህር ታስናቀች እንዳለ በትምህርት ቤቱ ሁለት መቶ ሀምሳ የልዩ ፍላጎት ተማሪዎች ያሉ መሆኑን ጠቁመው አካቶ ትምህርት በተሟላ መልኩ እየተማሩ መሆናቸውን ጠቅሰዋል። መምህር ታስናቀች አክለውም በክፍል ውስጥ አካቶ ትምህርት በመሰጠቱ ልዩ ፍላጎት ላላቸው ተማሪዎች መማር ማስተማር ሁኔታው የተሻለ እንዲሆን ያግዛልን ብለዋል ልዩ ፍላጎት ማለት ልዩ ድጋፍ የሚሹ ተማሪዎች እንዲሁም ልጆች ማንኛውም ልጅ ላይ የሚከሰት መስማት ሳነ ሊሆን ይችላል የአእምሮ እድገት ውስንነት ሊሆን ይችላል የተለያዩ ችግሮች ይኖራሉ እዛ ላይ ልዩ ድጋፍ የሚፈልግ ልጅ ማለት ነው እንግዲህ ልዩ ድጋፍ የሚፈልገውን ጉዳት አልባ ከሆነው ጋር አቀላቅለን የመማር ማስተማር ሂደቱን ስናከናውን ነው አካታች የመማር ማስተማር ሂደትን ተገበረን ማለት የሚቻለው። አካቶ ትምህርት መሰጠቱ የልዩ ፍላጎት ተማሪዎች በራስ የመተማመን እንዲያዳብሩና ተወዳዳሪ እንዲሆኑ ያስችላቸዋልን ብለዋል። የልዩ ፍላጎት ተማሪዎች እኛ ጋር እንግዲህ ትንሽ ረዘም ላለ ጊዜ ነው እየተካሄደ ያለው። ቁጥራቸው ቀደም ሲል በጣም ባናሳ ሁኔታ ነበረ። አሁን ግን ግንዛቤ ማህበረሰቡ እያገኘ በሄደ ቁጥር በዛው ልክ ተማሪዎቻችንም የበዙበት ሁኔታ አለ። እንደምታያቸው እንግዲህ መስማት የተሳናቸው ተማሪዎች እኛ ባለሙያዎቹ ናቸው እንጂ የምናውቃቸው ከሌላው ተማሪ ጋር ተመሳሳይ ናቸው፣ ጽዱ ናቸው። መስማት መሳናቸው ራሱ አይታወቅም። ተማሪዎቹም በዛው ልክ ግንዛቤ አግኝተው እነሱን ተረድተው አብረው ተጫውተው አብረው ተምረው እንደማንኛውም ልጅ ነው ወደ ቤታቸው የሚገቡት። በትምህርት ቤቱ የሰባተኛ ክፍል ተማሪ የሆነችው ቢታኒያ ጠና የመስማት ችግር ያለባት መሆኑን ገልጻ አካቶ ትምህርት በተገቢው ሁኔታ መማሯ ባለፈው ዓመት በስድስተኛ ክፍል ፈተና ከሰማኒያ በላይ ውጤት እንድታስመዘግብ እንዳስቻላት ተናግራለች። መምህራኖችም ተከታታይነት ያለው ድጋፍ እያደረጉ መሆኑን ተማሪዋ ገልጻለች።

በማጥናቴ ነው። በተጨማሪም ልዩ ፍላጎት ያላቸው ተማሪዎች ድጋፍ ከተደረገላቸው ጥሩ ውጤት ማስመዝገብ ይችላሉ ስትል ተማሪ ኢክራም አረበው ገልጻለች። እዚህ ትምህርት ቤት ውስጥ የአካል ጉዳተኞች ተማሪዎች ከሚሰሙት ከአካል ጉዳተኞች የሌለባቸው ተማሪዎች ጋር እኩል ናቸው። ከነዛም መካከል አንደኛው እነሱ ትንሽ ዝቅ የሚያደርገው ግን አይልም። ዝቅ የሚያደርገው ነገር ካለ ራሱ አስተማሪ ጥረት ነው። በትምህርት ቤቱ የልዩ ፍላጎት ትምህርት ክፍል ኃላፊ መሰረት አሰፋ እንዳሉት የመማርና የማስተማር ሂደት ውስጥ ልዩ ፍላጎት ያላቸው ተማሪዎች ትኩረት መስጠት በቀጣይ ሕይወታቸው በራስ መተማመን ኖሯቸው እንዲማሩ ይረዳልም ብለዋል። የልዩ ፍላጎት ትምህርትን በተለያዩ ሁኔታዎች ውስጥ ያለፈበት ሁኔታ ነው ያለው። ከዚህ በፊት ያው የልዩ ፍላጎት ተማሪዎችን በተለየ ትምህርት ቤት ወይንም ቦርዲንግ ስኩል በምንለው ትምህርት ብንሰጣቸው ነበረ። ያንን ስርዓት ትተን በቀጣይ ደግሞ በመቀላቀል ያስተማርንበት ሁኔታ ነበረ። አሁን ግን ያው በአካታች ትምህርት ስርዓት ወይንም ኢንክሉሲቭ ኤዱኬሽን ሲስተም ውስጥ ልጆቻችንን ሰብስበን በአካባቢያችን በሚገኙ ትምህርት ቤቶች በሙሉ አስገብተን እያስተማርን ያለንበት ሁኔታ ነው ያለው። በመሆኑም የልዩ ፍላጎት ትምህርት ተደራሽነትን ለማስፋት በሚደረገው ጥረት መንግስታዊና መንግስታዊ ያልሆኑ ተቋማት የልዩ ፍላጎት ትምህርት ቁሳቁሶችን ድጋፍ እንዲያደርጉላቸውም ጠይቀዋል። ህብራት ተመልካቾቻችን ከሐረሪ ቴሌቪዥን ዕለታዊ የአማርኛ ቋንቋ የዜና እወጃችን ወደ እናንተ መድረሱን እንደቀጠለ ነው። ወደ አገር አቀፍ ዘገባዎች አለፍን። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን ጋር ተወያዩ። በሌላ ዜና የኢትዮጵያ አህጉራዊ ነፃ የንግድ ቀጠና ትግበራ ውጤታማ በማድረግ በአህጉሪቱ ገበያ ያላትን ተወዳዳሪነት ለማሳደግ በቅንጅት መስራት አስፈላጊ ነው አሉ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ። እኝና መሰል ሀገር አቀፍ ዘገባዎችን ልንሽ መልስ በተከታይነት ታቀርብልናለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀኔራል ዳግቪን አርኤም አንደርሰን ጋር ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ የተዘገጻቸው እንደገለጹት ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀኔራል ዳግቪን አርኤም አንደርሰን ጋር ዛሬ ጠዋት ተወያይተዋል። በቀጠናዊ የጸጥታና የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ውይይት ማድረጋቸውን ነው ጠቅላይ ሚኒስትሩ የገለጹት። የኢትዮጵያን አህጉራዊ ነጻ የንግድ ቀጣና ትግበራ ውጤታማ በማድረግ በአህጉሪቱ ገበያ ያላትን ተወዳዳሪነት ለማሳደግ በቅንጅት መስራት አስፈላጊ ነው አሉ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በሩ። የውጭ ጉዳይ ኢንስቲትዩት እና የተባበሩት መንግስታት የልማት ፕሮግራም አነስተኛና መካከለኛ የንግድ ተቋማት ለኢትዮጵያ የአፍሪካ ነጻ የንግድ ቀጣና ትግበራ ውጤታማነት ያላቸውን ሚና በተመለከተ ያዘጋጁት የውይይት መድረክ የተካሄደ ነው። የኢንስቲትዩቱ ዋና ዳይሬክተር ጃፈር በሩ በዚህ ወቅት እንዳሉት ኢትዮጵያ በከፍተኛ ቁርጠኝነት ስምምነቱን ማጽደቋ ወሳኝ እርምጃ ነው፣ ነገር ግን ስምምነቱን ማጽደቋ ብቻውን ተቋማዊ ጥንካሬ፣ የቁጥጥር ግልጽነትና ለሙሉ ትግበራ የሚያስፈልገውን የሎጂስቲክ ብቃት መፍጠር እንደማያስችል አመልክተዋል። የኢትዮጵያን አህጉራዊ የንግድ ተወዳዳሪነት ከፍ ለማድረግ በአንድ ተቋም ብቻ ለውጥ ስለማይመጣ በቅንጅት መስራት እንደሚገባ አስገንዝበዋል። አፍሪካ የአህጉራዊ ነጻ የንግድ ቀጠናን የወደፊት ኢኮኖሚያዊ ማዕከል አድርገዋለች ያሉት ዳይሬክተሩ፣ ይህም ምርትን ለማስፋፋት የውጭ ንግድን ለማሳደግና ተወዳዳሪ የእሴት ሰንሰለቶችን ለመገንባት እንደሚያስችል ተናግረዋል። በ2018 በጀት ዓመት ባለፉት አራት ወራት ከ221ሺ በላይ ዜጎች በውጭ ሀገራት የስራ ስምሪት የስራ እድል እንደተፈጠረላቸው የስራና ክህሎት ሚኒስቴር አስታውቋል። በሌላ በኩል ከ988ሺ በላይ ለሚሆኑ ዜጎች የሀገር ውስጥ የስራ እድል መፈጠሩን አስታውቋል። የስራና ክህሎት ሚኒስትር ዴታ ሶሎሞን ሶካ ለይዚያ እንዳሉት የስራ ፈጠራ ምህዳሩን ለማስፋት የፖሊሲ አዋጅና የአሰራር ስርዓት በመዘርጋት እውቀትና ክህሎት የተላበሰ ተወዳዳሪና ብቃት ያለው የሰው ሀብት የማፍራት ስራ እየተከናወነ ይገኛል። በአጭር በመካከለኛና በ በረጅም ጊዜ የቴክኒክና ሙያ ስልጠና የኢትዮጵያን እግ ጉዞ የሚያፋጥን የሰው ኃይል የስራ ኢንዱስትሪውን እንዲቀላቀል እየተደረገ መሆኑን ተናግረዋል። በዚህም በ2018 በጀት ዓመት ባለፉት አራት ወራት ለ1.3 ሚሊዮን ዜጎች የሀገር ውስጥ የስራ ዕድል ለመፍጠር ታቅዶ ከ988ሺ በላይ ዜጎች የስራ ዕድል ለተፈጠረላቸው አስታውቀዋል። በሀገር ውስጥ በሚፈጠሩ የስራ እድሎች ግብርና፣ ኢንዱስትሪና የአገልግሎት ዘርፍ በቅደም ተከተል ከፍተኛ ድርሻ መያዛቸውን አስረድተዋል። በውጭ ሀገራት የስራ ስምሪ ስም በኦንላይን የመገናኛ አውታሮች ዜጎችን በማታለል የሚ እንደሚሳተፉ ሕገወጥ አዘዋዋሪ ደላሎች ላይ እርምጃ የተወሰደ እንደሚገኝም ተናግረዋል። በኦሮሚያ ክልል በመኸር ሰብል አሰባሰብ ላይ የሚኖረውን ብክነት ለመቀነስ ኮምባይነር እና አነስተኛ ቴክኖሎጂዎችን በስፋት በመጠቀም ምርቱ የተሰበሰበ መሆኑን የክልሉ ግብርና ቢሮ ገልጿል። በኦሮሚያ ክልል ደረጃ የመኸር ሰብል አሰባሰብ በአርሲ ዞን ሄጦሳ ወረዳ በይፋ ተጀምሯል። የቢሮ ምክትል ኃላፊ በሪሶ ፈይሳ ሌዚያ እንደገለጹት በክልሉ ከ108 ሚሊዮን በላይ ሄክታር በመኸር እርሻ መሸፈኑን ገልጸዋል። በዚህም ሜካናይዜሽን፣ የአፈር ማዳበሪያና ምርጥ ዘር፣ የግብርና ኤክስቴንሽን አገልግሎት በባለሙያዎች ተደግፎ ጥቅም ላይ መዋሉን ገልጸዋል። በምርት ዘመኑ 10.8 ሚሊዮን ሄክታር መሬት በዘር ተሸፍኖ እስካሁን በተደረገ የመሰብሰብ ጥረት ከ60 ሚሊዮን ኩንታል በላይ ምርት መገኘቱን ገልጸዋል። የመኸር ሰብል የማንሳት ስራው በሰው ኃይልና በሜካናይዜሽን እየተከናወነ መሆኑን ጠቅሰው ምርቱን ከብክነት ከመታደግ ባለፈ ወቅቱን ባልጠበቀ ዝናብ እንዳይበላሽ ከፍተኛ ርብርብ የተደረገ ነውን ብለዋል።

የሱዳን ፈጥኖ ደራሽ ተፋላሚ ኃይል ለሶስት ወራት የሚዘልቅ ሰብአዊ ተኩስ አቁም ይፋ አደረገ። መሐመድ ሐምዳን ዳጋሎ መራሹ አርኤስኤፍ አንድ ወገናዊ ተኩስ አቁም ይፋ ማድረጉ ሱዳናውያን ለተወሰነም ጊዜ ቢሆን የሰላም አየር እንዲያገኙ በጎ አጋጣሚን ይፈጥርላቸዋል። ዳጋሎ ተኩስ አቁምን ቢያውጁም የሱዳን ጦር አዛዥ አብዱል ፈታ አልቡርሃን ዜናው እስከተጠናከረበት ሰዓት ድረስ ምላሽ አልሰጡም። አልቡርሃን በሳውዲ፣ ግብጽ፣ አረብ ኤምሬቶችና አሜሪካ የቀረበው እቅድ እሁድ ውድቅ ማ ረጋቸው አይዘነጋም። በዓለም አቀፍና ቀጠናዊ ተቋማት ወቀሳ የበረታባቸው የሱዳን ኃይሎችም ወደ ተኩስ አቁም መምጣት አለባቸው ተብሏል። በ2023 የተቀሰቀሰው ጦርነት ደም አፋሳሽ ከመሆኑም ባሻገር ፖለቲካዊ መፍትሔ ለማምጣት ጀነራሎቹ መቀራረብ ተስኗቸዋልም ተብሏል። ቢቢሲ በዘገባው እንዳስነበበው አሜሪካና እስራኤል የሚመሩት አወዛጋቢው የጋዛ ሰብአዊ እርዳታ ተቋም ስራ ማቆሙ ተነገረ ለ11 ሳምንታት ወደ ጋዛ መሰረታዊ እርዳታ ሳይገባ በመቅረቱ ከሶስት ወራት በኋላም በጋዛ ዳግም ረሀብ ተከስቷል ዘገባው የቢቢሲ ነው ባህር ጠንክርት ተጨማሪውን ያቀርበዋል አሜሪካና እስራኤል የሚመሩት አወዛጋቢ የጋዛ ሰብዓዊ እርዳታ ተቋም ሥራ ማቆሙ ተገለጸ። ላለፉት ስድስት ወራት አገልግሎት ሲሰጥ የነበረው ጂኤችኤፍ የተባለው የእርዳታ ተቋም በርካታ ጥያቄዎች ሲነሱበት ነበር። እስራኤልና ሐማስ የተኩስ አቁም ለማድረግ ከተስማሙ በኋላ በጋዛ በሶስት እርዳታ ማካፋፊያ ጣቢያዎች ስራውን አቁሟል። የተባበሩት መንግስታት በዋነኝነት በጋዛ ሰብዓዊ እርዳታ ያቀርብ የነበረ ሲሆን ጂኤችኤፍ ስራ ሲጀምር ተመድና ሌሎችም ዓለም አቀፍ ተራዶ ድርጅቶች ተቃውሞ አሰምተዋል። ተቋሙ ከሙያዊ ስነ ምግባር ያፈነገጠ እንዲሁም ደህንነቱ ያልተጠበቀ ነው ሲሉም ተችቷል። በጂኤችኤፍ የእርዳታ ጣቢያዎች ማቅረቢያ ሰብአዊ እርዳታ ሲጠባበቁ የነበሩ በመቶዎች የሚቆጠሩ ፍልስጤማያን ተገለዋል። አብዛኞቹ የተገደሉት ከእስራኤል ወታደሮች በተተኮሰ የማስጠንቀቂያ ጥይት እንደሆነም ተመድ ይፋ አድርጓል። ተቋሙ አስቸኳይ እርዳታ የመስጠት ኃላፊነቱ በመወጣቱ ስራውን እንዳቆመም ገልጿል። 187 ሚሊዮን የምግብ አቅርቦቶችን የያዘ 3 ሚሊዮን ጥቅሎች ለፍልስጤማውያን ማከፋፈሉም ይፋ አድርጓል። የተቋሙ ዋና ኃላፊ ጆን አርክ እንዳሉትም የተቋሙ አሰራር የፕሬዝዳንት ዶናልድ ትራምፕ የጋዛ ሰላም እቅድ በሚያስተገብረው ጥምረት የሚካተት ይሆናል። አሜሪካ መራሹ የሲቪልና ወታደራዊ ኃይል ጥምረት ሲኤምሲሲ የጋዛ የሰላም እቅድ ለማስተግበር የተሰራ ነው። የአሜሪካ የውጭ ጉዳይ ቢሮ ቃል አቀባይ ቶም ፒኮት የጂኤችኤፍ አሰራር ሐማስ እርዳታ ዘርፎ እንዳይጠቀም በማድረግ ለተኩስ አቁም ስምነቱ ከፍተኛ ሚና ነበረው ሲሉ በኤክስ ገጻቸው ጽፏል። ሰብአዊ እርዳታ አለመሰረቁን የገለጸው ሐማስ ጂኤችኤፍ መዘጋቱ እንደሚደግፍ አስታውቋል። ተቋሙ በፍልስጤም ህዝብ ላይ ላደረሰው ጉዳትም ተጠያቂ እንዲሆንም ጠይቋል። ጂኤችኤፍ ስራ የጀመረው እስራኤል ወደ ጋዛ ሰብአዊ እርዳታ እንዳይገባ እገዳ በጣለች ማግስት እንደ አውሮፓውያን አቆጣጠር ግንቦት 2025 ነበረ። ለ11 ሳምንታት ወደ ጋዛ መሠረታዊ እርዳታ ሳይገባ በመቅረቱ ከሶስት ወራት በኋላም ረሃብ ተከስቷል። በደቡብና ማዕከላዊ ጋዛ የነበሩ የጂኤችኤፍ እርዳታ ጣቢያዎች እንዲጠብቁ የአሜሪካ የግል ደህንነት ጥበቃ ቀጥረኞችም ተሰማርተዋል። ተመድ የሚሰራው ነፃና ገለልተኛ በሆነ መንገድ እንደሆነ ገልጾ አሜሪካ መሩ ተቋም ግን በወታደራዊ ቀጠናዎች እርዳታ በማቅረብ ሰዎችን ለአደጋ እንዳጋለጠ አስታውቋል። እንደ አውሮፓውያን አቆጣጠር በ2025 ከግንቦት 26 እስከ ሐምሌ 31 ድረስ በጂኤችኤፍ ጣቢያዎች ቢያንስ 859 ፍልስጤማውያን ሰባዊ እርዳታ ሲጠባበቁ መገደላቸው ተመድ ዘግቧል። ወደ ተመድና ሌሎች እርዳታ ሰጪዎች ሲጓዙ የነበሩ 514 ፍልስጤማውያን በእስራኤል ወታደሮች ተገድሏል። ከተኩስ አቁም በኋላም ወደ ጋዛ የሚገባው ሰባዊ እርዳታ መጠን ቢጨምርም የ2.1 ሚሊዮን ፍልስጤማውያን ፍላጎት ማሟላት እንደማይቻል አክሏል። ክብራት ተመልካቾቻችን ከሐረሪ ቴሌቪዥን ለለቱ ያዝንላችሁ ዜናዎች ተተላሽ ሲመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ብሩቅ